እኔ ቤት ሄደው በቃ እንደነገርኳችሁ ያስፈልጉኝ ነገሮች በሙሉ የኔ የሆኑት ነገሮች በሙሉ ሊወስድ ነው። በልኩ አልፈልግም። ከዚህ በፊትም ይሁን እንደዚህ ብላ ነው የተጎዳሁት። አልፈልግም አብርሃም። ከፈለኩ ሰው ጋር መምጣት እችላለው። ማንም ሰው በእኔ ህይወት አያገባው። እንደፈለኩ ሆናለው ብሎ የሰራውን ቪዲዮ ታስታውሳላችሁ አይደለ? ዛሬ ላይ ደግሞ እንግዲህ ሩታናሱ ተቀጣጥረው አቤላም ነበረ የተናገረችውን ነገር ሰምታችኋል። ሩታ በተለይ የተናገረው ነገር ጭንቅላቷ ውስጥ ተቀምጧል እና ምንም ዋስትና ቺልጅ መያዝ አልቻለችም። በቃ አብርሃም የሩታን ላይፍ የሩታን ሕይወት አሁን ያለችበት ሁኔታ አላሳሰበውም። እውነት ለመናገር ስለቀጣይ ላይፉ እሱ ስለሚሰራው ነገር ነው እንጂ የእሷ ላይፍ ቢያሳስበው ኖሮ እንዲህ አይነት ነገር አይናገርም። ግን ትላንት አይነት ቪዲዮ ተለቆ ዛሬ ደግሞ ሩታ እንግዲህ በፍጹም አንተ በትክክል ተስተካክለህ በትክክል ወደ ጤናማ ማንነትህ ወደ አስተውሎትህ ስትመለስ እኔ ማልፈልጋቸውን ነገሮች እርግፍ አድርገህ የተውክ ጊዜ ያኔ አብረን እንሆናለን ብለዋለች። ስለዚህ እኔ ሩታ ላይ አልፈርድም። ቤተሰብ እየሰላማችሁ ብዙ ትርፍ ይበልልኝ። በመላዋ ለምትገኙ ወገኖቼ፣ ምን ታርግች ልጅ ቆይ ምን ታደርግን እኮ አንዳንዴ ሳስበው፣ አለች አለች አለች ታገሰች፣ መከረች፣ ዘከረች። ከዚህ በላይ እንዴት ትሆን? ከዚህ በላይ ምንም መሆን አትችልም። የተቻላትን ያክል ለትዳሯ፣ ለፍቅሯ፣ ለህይወቷ፣ ለሁሉ ነገሯ ታማኝ ሆና ህይወቷን ለማስተካከል ባሏን እንዳታጣ ብዙ ጥራለች፣ በብዙ መንገድ። ስለዚህ ሴት ልጅ ብያቸዋለሁ ከዚህ በፊት ሴት ልጅ በጣም ተደጋጋሚ ስትበደል ስትጨቆን፣ ተደጋጋሚ ነገሮች በህይወቷ ውስጥ የማይተዉ ነገሮች ወደ ህይወቷ እየመጡ ሲያስቸግሯት ያ ነገር ከፍጹም አሰልችቷት ከዛ ነገር ነው የምትርቀው፣ መቶ ፐርሰንት ማለት ነው። ስለዚህ አብረሽ ማሰብ ያለብሽ ሩታ በራሷ እግር መቆም ትችላለች፣ በራሷ እግር ምንም ማንም ሳይደግፋ ማለት ነው። ምክንያቱም ጠንካራ ሴት ስለሆነች እና እንግዲህ ዛሬ ያው ለመለመን ሞክሯል። አብረሽ እንድትመለስ እየጠየቃት ነበረ። እንደምታቆስ ደግሞ በጣም ትንሽዬ ትግስት ነው ያለችው እኮ እኔ እኮ ትግስት በራሱ ከባድ ነዋ። ትግስት የሌለው ሰው እንግዲህ ብዙ ነገሮች ያጣልና፣ ጥፋተኛ እኮ አንድ ሰው እስከሆነ ድረስ ምን አለ ዝቅ ቢል ምን አለበት? የእውነት እሱ ለእሷ ያለውን ፍላጎት የሚያሳይበት አንድ አንድ ነገር እንኳን ብናይ ከአብርሃም ማለት ነው የሆነች ነገር ይላል። ያንን ነገር እሷ ካልተቀበለችለት ወደ ሀይል ይገባል። ጥሎ ይሄዳል። ከመጣሽ እኔ ቤት ጠብቅሻለሁ ብሏት ነው ላይ ሄደው። ስለዚህ አብርሃም እንዴት አድርገንኛ ከዚህ በኋላ አንተን ማለት ነው ለመጠገን ከባድ ነው። ጊዜ ለኩሉ እንበልና ብንተው ነው የሚሻለው አይደል? ቤተሰብ በቃ ፈጣሪ አብርሃምን ይስራው። ፈጣሪ ወደ መልካም መንገድ ያምጣው። ማለት እሱ ያልታየው ምን ያህል ከባድ የሆኑ ነገሮች እሱ ጋር እንዳሉ ያልተረዳቸው ነገሮች አሉ። ምናልባት ተረድቶትም ባህሪ ሆኖ ያንን ነገር ማረቅ አልቻለበት ይሆን አላውቅምና፣ ሩታ እንግዲህ ቤተሰብ ጋ ነኝ ብላለች። ያው ቤተሰብ ዘመድ አዝማድ መካከል ቤተሰብ ጋ ነኝ ብላለች። ግዴታ እናት አባት ቤት ብቻ አይደለም ያው የቅርብ የሆነ ቤተሰብ ጋ ነኝ ብላለች እና አሁን ላይ መመለስ እንደማትፈልግ ነገር ግን ልብስ ማውጣት እንደምትፈልግ የነገረችው እንግዲህ እሱም ጥሏት ሄዷል። እንድትመለስ የተወሰነ ለምኗት እምቢ ስትለው ጥሏት ሄዷል። እናይ ቤት ብሏት ነው የሄደው ማለት ነው። እሷ ደግሞ ልብሴን ለማውጣት ነው ብሄድም የምሄደው ብላለች። አላቅም አሁን ቀጣይ ላይ የሚፈጠረው ነገር ከባድ ነው። እንዲያውም ሩታ ይመታኝ ይሆናል አይታወቅም ስትል ነበር። ኖ ኖ እዛ ደረጃማ ከደረሰ ከባድ ችግር ከባድ ሚዛን እንዴ! የማይሆን ነገር የማይመስል ነገር ለሚስታት ነገር የማይደረግ ነገርማ አብርሃም ካደረገ የከፋ ነገር ነው የሚሆነው። እና እንዳለችው ሐብርሽ ትንሽ ጊዜ ስጣት። እኔ የምለው እኔ እንደ አንድ እህታችሁ የሚሰማኝ ሀሳብ ምንድን ነው፣ ትንሽ ጊዜ ትረጋጋ አንተ ይህ ዛሬ በተለይ በለቀቀችው ቪዲዮ ላይ የተናገረቻቸው አንድ አራት ነጥቦች አሉ። እስቲ ገብተህ ካዳምጣቸው በደንብ አድርገህ እነዚህን ነገሮች ከህይወትህ መንጭቃ ስወጣላት እና ከዛ እሩታ ያኔ ትታደሳለች፣ አንተም ህይወትህ ያኔ እንደ አዲስ ይታደሳል። የሆነ ኮ ደስ የማይል ኮ ባህርያቶች ናቸው አሁን አብርሃምን እየጎዱት ያሉት። በቃ ያንን መተው አይቻልም? ቆይ ሰው ነን እኛ። አንዳንድ ጊዜ ኮ የማይጠቅመንንም ነገር ባህርያችን እንኳን ቢሆን መተው ይቻላል። ስለዚህ ላይ ላይ ስራበት ነው የሚለው። መጀመሪያ አብርሽ ላይክ ላይ ስራ ሩታ ቤት ውስጥ ብትመጣና ነገሮች እንደ ድሮ ቢቀጥሉ ምንም ፋይዳ የለውም አብሮ መሆናችሁ ሚስጥር። እና እሷ የምትፈልገው አንተ ጤነኛ የሆነ አስተሳሰብ የምታደርጋቸው እነዚህ እሷ የምትጠላቸውን ነገሮች እርግፍ አድርገ እንድትተውላት ነው። እኔ ልፍታህ አላለችህም። ሁለተኛ እንገናኝም አላለችህም። ይህን ተውና አብረን በፍቅር እየተሳሰብን እንኑር ነው ያለችህ። ይህ ማረካቃተክ እንግዲህ አብረሽ ምን እናደርግ ካለን ሁሌ እንቆጫለን እያለን ሌላ ምንም አንልም እና ሩታችን ተደጋጊ ነው የምንለው፣ እሷም ተበሳጭታለች። መጨረሻ አካባቢ ላይ እንግዲህ ወደ ቤት እቃዋ ልታመጣ ስትሄድ ነው ያለቀው። ፈጣሪ እንግዲህ ቸሮር ያሰማን። እኔ እንደው ስል እናንተኛም ተሳቀናለን እኮ። ቤተሰብዬ፣ ሰላማችሁ ይብዛ። ቤተሰብዬ ዬ በሌላ ቪዲዮ እንገናኝ። ሰው ከልቧም ነው ነው ይቅርታ መጠየቅ ያለበት ማስመሰል የለበትም ማንም